ለብስሽ የተእንዴ እኔ እኮ ኒና ጋር ናው ያደርኩት፣ ጋር እዚህ እኮ በጠዋት ሳገኝሽ፣ ልክ በጠዋት ስትነሳ እኔንም እንቀሰቀሰች ትቴነ በጠዋት የተነሳች። ኧረ እኔ ምንም አለቀም፣ ብቻ ስትነሳ እኔንም እንቀሰቀሰችኝና በጣም ገና ወፍ እንኳን በአግባቡ ሳይንጫጫ በቃሽ ቁርስ እስኪደርስ ድረስ ከራት የተረፈ ምናምን እወቅልሻለሁ። እሺ እንዴት አደርሽ ሲል ያው ይመስገን። ምነው ዛሬ ባክሽ እንደ ጥርስ መማስር እየደወለ ቤት በኩል ቅዱስ ነው። ለምን ጋር እንደወለ ቤት ካልተከራየልሽ ሞቼ ይገኛል። መለስ የምትቀበኝ በቃ እሱም በኋላ በደንብ እናወራለን። አሁን ባክሽ ትርቦኛል እያለች ነው አያጅ ሆነ እንደ እናት ልምከራችሁ ብዬ ነው እንጂ አንጀት ያልችል ብሎ እንደማሰሙኝ ታወቀው ቆይቻለሁ። ናሆሚ ያሰማኝን አንቺ ማምን ጠዋት እኮ ቤት መስሪያ ነበረ። አዎ ሲኮ ነገረች፣ ያቺ ወሬኛ ነገረቻት። ማኔ ናፍ አይደለም የተደረገው ሊደረግ የታሰበው ነው። ተወው ስለምን አን እንባ ጎርፍ ልታባሪ ነው? እ እና ሳዝናኝ እኮ አራባ ክሽ እንደ ፊልም እኮ ነው። አጣሉኝ እንግዲህ ምናልባት እኮ የሚኖረው ሰው ይኖራል። ጽናት የቤትን መታመም ልትቀበለው አልቻለችም። አሁንም እንደ በፊቱ እያታለለችን ብላ ክፉ ክፉ ነገር ነው ባይምሯ የሚቀረጽባት። ስለዚህ ልታምን አልቻለችም። ኪራ እባክሽ፣ ሀያቴ ትንሽ እንኳን ታገሽ፣ ድናስ ከምቴት እያላት ነበረ ሷ ልትቀበል ያልቻለችበት ምክንያት ቅዱስ ለሚና ቤት ተከራይቶላት፣ ሊነግራት ይመጣል በጠዋቱ በርሳን ጓጉቶ። ሚናም አልተቀበለችው። ሰላም ጤና ይስጥልኝ፣ ክብራንና ክብራን ወዴ ቻና ለቤተሰቡ፣ ወይ ሰላማችሁ ብዝት ብዝዝት ይበል በያላችሁበት። ጽናት ዘጠና ሰባት ክብሮን ከሳሎን ቁጭ ብሎ ስልክ እያወራ ነበረ። ስለ አባቱና ሰላምታ ከሰጠ በኋላ ልጆችንም አስታወቀኝ አባዬ፣ ሲል ሚና ተደብቃ እያዳመጠች ነበረ። ወዲያውን ክብሮም የማይቷት ምንድን ነው በር ስር የቆምሽ ስላት፣ አይ ምንም በማለት ወደሱ መታ መጣ። ቁጭ ብላ ነበረ እና ለምን ደነገጥ ስላት፣ ምን ነው ደነገጥ እንዴ ትላለች። አዎ የደነገጥሽን እኮ በደንብ የሚያስታውቅብሽ ይላታል። ምንባክ እዚ ቤት ነው ትላለች። ማናት ቤቴ ናቶ? ይላታል ታዲያ ከሷ ውጭ ማናት አለ እዚህ ቤት እብድ፣ ትላለች። ኧረ አንቺ ልጅ እብድ እኮ አይባልም ይላታል ክብሮም እና መልበላ ስትለው የአይማሮ ታማሚ ነው የሚባለው። አይ እሷ እንደሆነች ታማለች፣ ለእነሱ እኮ እንደዚህ ማለት ጥሩ አይደለም ሲላት፣ አረኔ ፊቷ እንደዛ ልልም ስትመጣ እኮ እንደዛ ብያት፣ የሰማኒያ ብሔር ብሔሮቹ ነው የተጨፈሩብኝ ብላ ትነግረዋለች። ክብሮምም ይስቃል። አንተ ምን አለብህ፣ ሀቅ ስትለው፣ ስራይ ምን እንደሆን ረሳሹ እንዴ ይላታል። ለካ ከነሱ ጋ ነው የምትውለው? ትላለች ሚናም። ኦ ከነሱ ጋ ነው የምውለው ግን ደግሞ እንደው ቀረብ ብለሽ ብትናገሪያቸው ማን እብድ እንደሆነ ማመን ያቅትሻል ይላል። እንደው ክብሮምዬ ይችን እብድም አብራ ብትወስድልን፣ ትላለች ሚና። ወዲያውም በሩ ይንኳኳል። ሚናም ሮጣ በሩት ትከፍታለች። ጽናት ነበረች። ወያንቺናሽ እንደ ስትላት ቁልፍ ረስቼ ሰንት ልሸኛት ወጥቼ ነው ትላታለች። ወዲያውንም የሰማችውን ነገር ለመናገር ነበረ ጺ እፈልግልሻለሁ፣ አንድ ነገር ልንገርሽ ትላታለች። ም እባክሽ፣ ምንም አትንገርኝ፣ እኔ በአሁኑ ሰዓት ምንም መስማት አልፈልግም ትላለች። ጽናትም ተይኝ ባክሽ ብላት ወጥ ወደ ቤት ትገባለች። የወሬ ያለህ ያሰኝሽ፣ እኔ ደግሞ ለእሷ ብዬ ጆሮ በጠባሁላት ትላለች ሚናም ፅናትም ስትገባ ክብሩብ ነበር ሰላም ካለች በኋላ እንዴ መታሀል እንዴ ትለዋለች። አዎ በጊዜ ገባው እንደኔ ኮ ውጪ መታጠፊያው ላይ ነበርኩኝ በታችኛው ላይ ትሆኛለች፣ እኔ በዚኛው ነው የመጣሁት ይላታል። እናም ምግብ በላሁ ብላ ትጠይቀዋለች። አዎ ከሰኒ ጋር ቅርብ ሰዓት ነው የበላሁት ምሳ ይላታል። አንችስ ሲላት እኔ እንኳን እንኳን አይደለም ብቻዬን፣ ከሰው ጋም አልበላ ብሎኛል ትለዋለች። ቃ እኔ አብረሽ ይበላለው ሂጂ አምጪ ይላታል። አይ ተው በቃ ስትለው አረ ይሄም አይሆንም በቃ እኔ ላምጣ መሰለኝ ብሎ ብድግ ሲል በቃ ያመጣለሁ ብላ ጽናትም ትነሳለች። ወይም አይዚ መከራሽ ጭራሽ ህላልበላለች አለ። ጽናትም ምግቡን መፈለግ ጀመረች። የሰራችው ወጥ እንኳን ልታገኘው አልቻለችም። ሚናም ምግቡ ምነው ዘገየ እኔም ኮርቦኛል ትላታለች። ድስቱ ውስጥ ትላታለች። እንዴ እኔ ምን አውቃለሁ ወደዚህ እኮ አልመጣሁም ብላለች ሚናም እንዳት መጣ ጠብቂያት አላልኩሽም ነበር ትላታለች። እኔ አሁን ስላበለዋት የሚርባት አልመሰለኝም እኔ ምላርግ? ትላለች ሚና በቃ ውጪ ትላትና፣ ጽናትም በረጅሙ ትተነፍሳለች። ክብሮም ከክችን ይመጣና ጽይ ምን ነው ቆየሽ ይላታል። ክብሮም እንኳን አንተስ የበላህ እኔ ምንም አላሰኘኝም ትላለች። ክብሮም በቃ ተረጋጊ፣ አሁን ቶሎ የሚደርስ ምግብ ሰርቼ ይዤ መጣለው ሳሎን ጠብቄኝ ይላታል። እሺ ብላ ከክቼን ትወጣለች አይ ፅናት በዙ ከቀጣሽ ምን ትሆኝ ነው ይልና ሽንኩርቱን ፍለጋ ይዛል ወዲት ነበር እያለ የፅናት ቤትና የሰኒ ቤት እኮ ተምታታብኝ ይላል። ይናም ወደ ቤት ክፍል ስትገባ ምግቡን በልታ እንደተቀመጠ ነበረ። እንዴ ምን አድርገሽ ነው አንቺ ጎተራ ትላታለች። እክችን እንዳትገቢ ገቢ ስላላችሁኝ እኮ ምግቡን ሁሉ እዚህ አመጣሁት ትላለች። እኛ ታዲያ እክችኑን አይደለም የፈለግነው ምግቡን እኮ ነው እቃውን ነው እንዴ ትላለች እዚ ጠራጋሽ በልተሽ የበተቀመጥሽ ብላ ስትላት፣ ራበኛ ተራበኛ ትላታለች። አንቺ ቆይ በሰኮንድ ነው እንደሚርብ አሃይ አልጠገብኩም እኮ ትላለች። ቤቲ ሁለት እንጀራ ሰልቅጣሽ በልተሽ አልጠገብኩም ጨራሽ ትላለች። አለች እና አፏን ያዘች ሚና አንቺማ ሆድሽ ውስጥ ፌስታል ይዞ የሚቀበልሽ አለ እንጂ ጤነኛ አይደለሽም። እኔ ጤነኛ ነኝ ትላለች። ቤቲም አሁን ግን ውሃ ጠምቶኛል ትላታለች። እና በጮት ይሁንልሽ በረቶ ስትላት አይ በጆግ ይሻለኛል ትላለች ቤቲም። ምናም በጎማ ልሳብልሽ እንጂ በጆግ እንኳን አይበቃሽም እያለ ትቆጣ ጀመር። ደግሞ እንዴ ጎንበስ ትላለች። እንዴ የአምስት ሰው በጀት ስልክት አርገች በልተች ትላታለች ሚና። አሁን ጽናት ሳትመጣ ድስቶቹ መልሽ ትላታለች ቤቲም። ጭራሽ አንቺ ተባባሪ አረግሽኝ ትላለች ሚናም። ተመጣይ ትቆጣኛለች። አረንዶው መቆጣቱ ከርቶ በጀራፍ በገረፈችች ትላታለች። ሚኒያም በጣም ትናደድና እዚህ ቤት ያቆየህን ይችን እንጂ የሰው ጅብ ልታሳየኝ ነው አረንዶ ምን አይነቷ ናት ብላ ጥላት ትወጣለች። ሚኒያም ወደ ግጭን ስትሄድ ክብሮም ምግብ እየሰራ ነበር። እኔም ሁሉ ሰራ ነበር አመጣጤ ትለዋለህ አለ አንተ በግማ ባለሙያ ነክ እናቴ ናት እኮ ያሳደገችኝ የእናቴን ሞያ ደግሞ ወርሼዋለሁ ይላል ክብሮምም። አባትህስ ትለዋለች። አባቴን አፍቆት ብቻ ነው ያስተላለፈብኝ ለምን ትላለች ሚኒያም አባቴ ከኛ ጋር አይኖርም ነበር። እናቴን ዋሽቷት ነበር ሌላ ሚስት ነበረችው ይላታል። እኛ ሴቶች ግን ሁሌም ተበዳይነን ትላለች። እንደዛም አትበይ ሁሉም ተበዳይ አይደለም ይላል ክብሮምም። ምን አድርጎ ነው እስከሚባል ድረስ ሴቶች በወንድ ልጅ ቁማር የሚጫወቱ አለ ግን ደግሞ በሴቶች ላች እንደሚጸና ትነግረዋለች። አንተ ግን የሴቶችን ትረዳል ምም እሱማ እናቴ ያሳደገችው የሴትን ችግር ይረዳል ይላል። እናም ያንተን የገባይ ሴት የታደለች ናት አው በጥቂቱ አረ ሰኒ ንገሪያትና ደግሞ አስጠግቁለት ከሰኒ ምን ጀመራችሁ ስጥ አረ ምንም ይላል ክብሩም ለሰኒ ምን ሰኒ ያልከኝ እኮ ስትለው አይ ዝምብዬ ነው ይላታል አይ ይህችን እንኳን ተው ትለው በይ አሁን ስራ ተስፈችኝ እየጠበቀች ነው ይላታል እሽ በቃ የሰኒንም እንዳልሰማው ትለዋለች ጽናትም ጋደም ብላ ነበር ሚና መታ ትቀሳቅሳታለች ታኝተሽ ነው ወይ ስትላት፣ ምን አይነት ጥያቄ ነው ትላለች ጽናት። እየቀሰቀሽኝ ታኝተሽ ነበር ወይ ትኛለሽ ስትላት፣ እኔማ የሆነ ነገር ልነግርሽ ነበር። ውይ ብላ ምን ፈልገሽ ነው ስትላት፣ ቁጫ ላይ ቶሎ ቶሎ ለመናገር ቸኩላ ነበር። ለወሬ ብለሽ ነው ወይ የቀሰቀሽኝ? ስነሳ አይደርስም ወይ ስትላት፣ ያው ለምሳ ምግቡ ሲደርስ ይቀሰቀሻለች ተብዬ ነዋ። እና ምን ፈልገሽ ነው እኔም ምለሽ፣ ክብሮም አባቴ የለውም ወይ ትላታለ። እና ለዚህ ነው ወይ ከቅድም ጀምሮ የሚያቁነጠነጥሽ ስትላት፣ አዎ ትላለች። እሺ አባቱ የለም እናቱ ናት ያሳደገችው ትላታለች ጽናት። አሁን ግን አባቱን አግኝቶታል። እሱ አባቱ መፈለግ ሳይሆን ማየት እራሱ አይፈልግም ትላለች። እንዴት? እናቱ ስላሳደገችው ጀግና እናት ናት እንጂ አባት አያስፈልግም ብሎ ነው የሚያስበው ትላታለች። ምናምን ማለት አሁን የተረዳሽኝ ይመስለኛል። ቀስለች ተረጁ ትላታለች ጽናትም ቅድም እኮ ከብሮን ሰው ስለሚያከብር ሁሉንም አባቴ ብሎ ሲጠራ ሰምተሽ ነው አለች። አይደለም እኮ አሁን ማንም የለም አባቴ ብዬ ለጥራህ ሲል ነው ሚና፣ እንደው በፈጠረች ብላ ጽናትም፣ የሰማሽውን ሁሉ እየመጣሽ አትንገርኝ፣ እኔ ጭንቅላቴ ሊፈነዳ ነው ትላለ ጽናት። እኔ እኮ ተጠቀመሽ ብዬ ነው ስትላት፣ አንቺ ይጠቅመኛል ብለሽ ሳይሆን የወሬሱስ ስላለብሽ ነው ስትላት፣ እኔ ወሬሱስ አለብኝ ብላ ሚናም ትናደዳለች እንደዚህ ማቴኝም ብላ ምን አምድክ ብላ ትወጣለች። አይሚና ወደዋይ ስቋሉ አለጽናትም ምሩም ወደ ሰኒ በመሄድ በሪያን ኳኳል በርካን ኳኳም ሰኒ ትከፍታለች። ወዲያው ለታቆስ ስትል ይሸሻታል። ምን ነው ብላ ደነግጣለች። መጀመሪያ በሆድ ውስጥ ሽፍየ ነው እንዴ አበባን ከሰጠሽ በኋላ መታቀፍ ትችያለሽ ይላታል። ሰላም ተተባባሉ በኋላ ቆሜና ምሩም ደስ በሚል ፍቅር ውስጥ ነው ያሉት። ጂም እየገቡ አረፍ እያሉ ተመስገን ከባልነት ወደ ቤት ጠባቂነት ዘበኝነት ስላሸጋገርከኝ ይላል። ኑሩም ፈገግ እያለች እነ ኪራቅ ሄጅ እኮ ነው። የትም ሂጂ ወንድ ልጅ ዘበኛ ሲያገባ ዘበኛ ይሆናል የሚባለው አሁን አረጋገጥኩ ይላል ባልየው። በላኩን ምሳል አቅርብ ብላ ብድግ ስትል እኔም ልሽ ይላታል ስትለው ስታመቂ ማየት ትችላለሁ እንዴ አንተ እብድ ብላ ይሳሳቃሉ። እናትም ስልኳን ዛየር ወጠች ወደ ሳሎን ትመጣና ሚና የባለፈውን ቪዲዮ እናትፋ ትላታለች። ቆይ ለምንድን ወደኋላ መመለሱ እኔም ጋ አንቺም ጋ ያለውን እናጥፋው ስትላት በኋላ ስትጸጸች ማየት አልፈልግም ቆም ብለሽ ደግመሽ አስቤ፣ ትላታለች በቃ ይቅርብኝ ብላ። ጽናትም እሽሽ በቃ ቪዲዮን አጠፋልሽ አለው። እኔ ሕሊና ስለሌለኝ ኑሮ ለአንቺ ብዬ ነው ትላል። ወዲያውን ኬራ ይመጣና ስለምን ቪዲዮ ነው የምታወሩት ይላል። አይ ምንም ምን እያለች ጽናትም ተርበተበተች። ኬራና ጽናትም በተኙበት ጽናቴ ይላታል። አቤት ትለዋለች። ይገርምሻል። አቤት ስት ይኮ ከህን ቃል ከሰማ ቆየው ይላል። ኪራም ታዲያ ምን ብዬ ነበር አቤት ምለ ስትለው ወየ ነዋ፣ እንደዛማ ድሮ ቀረ፣ ውስጤ በነገር ሳይሞላ ትለዋለች። ይህንኮ እናቴ ፍቅር ነው ፍቅር እኮ ምንም ቢፈጠር ፍቅር ነው ትኛ አልነበርም ወይ ስትሲላት እሱን እርሳው በቃ ተረት ተረት ነው ትላል። ጽናትም ልክ አንተ እንደምትነግረኝ ተረት ተረት ነው አልገባኝም። እኔ የትኛውን ተረት ነው የነገርኩሽ? እባክሽ ጽናት ስለ ፍቅር እናውራ መራራቀው ይበቃናል ይላል መቸራኩ ይኸው ያለ አይደለም ፍቅር ማለት በአንድ ቤት መኖር እና በአንድ ማድ መቅረብ ብቻ እና እንዴት ነው ስለ አብሮድናትንማ አንቺው በደንብ ታውቂዋለሽ ይላታል መምህሬንማ ማስተማር አልችልም ደግነትን ከኔ ነው የተማርከው ብላ ትመልስለታለች አዋ ይላል ኪራ እናቴ እኔ እኮ ትናንት ማንድሆንክ ሁሉም ሰው ያውቃል አፍረሰሽ እኮ ነው ከእንደገና የሰራሽኝ ይላል ኪራ ደግነትህ ተኔን አልፎ ይፈሳል። እንዴት ማለት? እንኳን ለወዳጅህ ቤትን ለማፍረስ የሚሞክረው ሁሉ ደግነትህ እየታየ ነው ስላሌ ጽናት ስለምን እንደምትጠንድ ስለምትነግርኝ አሁን ገብቶኛል። እሱን ታዩ አንድ ነገር ልንገርህ። እስቲስ አባትሽ ከነገሩች ተረት አንድ ነገር ንገርኝ፣ ናፍቆ የነበር ይላል ኪራም ወዲያው ልትነግረው ስትል እንደዚህ ነው የምትነግሪኝ ታዲያ? እንዴት ነው እንደ በፊቱ ጸጉረን እያሸሸኝ ስትል ሲላት እንደውም ደናደር ብላ ፊቷን አዙራ ትተኛለም። እና ኑሩም ተቃቅፎ ቁጭ ባሉበት ኑርዬ ይላታል። ወይዬ ነገ ኮማየ ትመጣለች ሲላት፣ ኑሩም በድንጋጤ ብድግ ትላለች። እንደ ምን ሆነች ነው ይላታል። እንዴ አሁን ነው ወይ የምትነግረኝ? እቤት እኮ የሚላስ የሚቀመስ የለም ሳላዘጋጅ፣ ትላለች። እና ታዲያ ምን ችግር አለው? ሰርገኛ የሚመጣ አስመሰልሽው እኮ ይላታል። እና አሁን ነው ወይ የምትነግረኝ? ለምን ቀደም ብለህ አንነግረኝም? ትለዋለች አይ ብትመጣም እኮ አረፋፍደ ምን ብላ ነው። ቅድማ ብነግርሽ ኖሮ አርፈሻ አትቀመጭም ነበር ይላታል። ወዲያው ምሩ ብጥቅ ትላለች። እንዲ ወዴት ነው ይላታል። ቢያንስ ሽንኩርት አኩላልችል። ጠብቅ፣ እንደው ላማትሽ አክብሮተሽና እየቴፍተፍ የምትዩው ነገር፣ እንዲያውም በዚህም ሰዓት ሰርተሽ ብርድ ቢመታሽ ኖሮ ነው የምትቀየምሽ ይላታል። ጠዋት ይደርሳል ይሆል። ጠዋት ባይደርስ ልጅሽ አላሰራም ብሎኝ ነው ብዬ ነው የምነግርለት፣ ለው አለች። እንደውም አላርም ሙላ እናንተኛ እንዲያውም ነገ እናንተ ሁለታችሁ እኮ አትቻሉም፣ እኔ ከዚህ ቤት መጥፋት አለብኝ ይላታል። እንና ክብሮምም ፊልም እያዩ የሚያሳዝን ሰኒ ታለቅሳለች። እንዴ አንቺ በመጉርፍ ልታበሪ ነው ወይ ይላታል። እናሳዝናኝ እኮ ነው። እንዴ ፊልም እኮ ነው ይላታል እኮ ነው እሱ አውቃለሁ። ግን እኮ በእውነተኛ መንገድ ሊሆን ይችላል ይሄ ነገር ትላለች ሰኔ ብደግሳለች። በኋላ አይሰኔ እሷን አፍቅሬ እኮ ተቸገርኩ ይላል። እንኳን እሳ ፈቀርኳት ይላል። ቅዱስም ወደ ነኪራ ቤት መጥቶ በር ያንኳኳል። ሚና ተንቅልፏ ትነስታ በር ትከፍታለች። ምነው በዚህ በጠዋቱ ተንቅልፍ የቀሰቀስከኝ ትላለች። ምናው በጠዋት እንደዚህ አበሳጫሉ አይ ሲላት፣ ምኑ ትለዋለ ከእንቅልፍ መቀስቀሱ ቀላል ያበሳጫል እንዴ አንተ ስትቀሰቀስ ተበሳይተ አታቅም ትለዋለች። እኔ ጋ ማንም ስለማያድር ደግሞ ማንም ስለማይፈልገኝ ተፈጥሮ ናት የምትቀሰቅሰኝ ይላል። ለዛ ነው ያልገባ። አሁን እሺ እንቅልፌ ሳይጠፋ ለምንድን የፈለገኝ ትለዋለች? እኔማ ያው ባለፈው እንደነገሩ ምኑን ስትለው፣ ቤቱን እኮ ተከራይቼልሻለሁ ላሳይሽ ነበር እንሄድ በቃ የሆነ አንዳንድ ቃን ገዝቼልሻለሁ ሲላት፣ አላድርገውም ትላለች ሚና። ለምን ይላታል። እንዴ ቤት ተከራይቼ ምንም ስራ ሳይኖረኝ ምን ልሆን ነው ትለዋለች። ቀጣይስ ቀጣዩን ደግሞ ስራ ካላገኘሽ እኔ ከፍልልሽ አለሁኝ። አረባክተወኝ የተስተካከለ ሕይወቴን ልትበጠብጥ ነው ወይ የመጣኸው ትለዋለች። በቃ እሺ ማንም ከሌለ አልገባም ብሎ ቅዱስም ከበር ይመለሳል። በኋላ እናወራለን ይላታል። ቤት ተከራይቼልሻለሁ ይለኛል እንጂ ደፋር። እኔማ ከዚህ ቤት ነቅነቅ አልልም እያለች ሙሩን በጠዋት ተነስታ ቤቷን እያጸዳዳች ነበር። ናኸም ተነስቶ እንዴት ነሽልኝ ብሎ ሰላም ካላት በኋላ እስቲ ናይ ቁጭ በይልኝ እኔ ያለውልሽ ነው። አንተም እኮ የምጨርሰው ሰው ስራ አለህ፣ ስለዚህ መሄድ አለብህ እንዳይረፍድብህ ትላለች። ለማንኛውም ከሰራሹ ቁርስ አምጭልኝና በልቼ ልሄድ ያላት ወደ ብድግ አለች። ጽናትም በጠዋ ስትነሳ ቤቴ ቁጭ ብላ ነበር እንደ የለበሽ ልብስ ስትላታለች፣ እኔ እኮ ሚና ጋር ነው የተኛሁት ይ እዚ ሳገኝ ሽረስቾ ጆኮ ነው ትላለች። እና ስትነሳ እኔንም ቀሰቀሰችኝ ትላለች። ቤቴ የልትሄን ነው የተነሳችሁ ትላለች። ጽናትም እሺ በቃ እኔ ለሄድ ብላ ብድግ ስትል ጽናት ትላታለች። አቤት ስትላት እኔ ኩርቦኛል እንዴ ወፎች እንኳን በጠዋት ሳይንጫጩ ነው እንዴ ያንቺ ሆድ ደሞ ትላታለች። በቃ እሺ ከራት የተረፈውን አሞቅልሻለሁ ቁርስ እስከሚደርስ ብላ ትነሳለች። ሚናም ከክችን ነበር። እንዴት አደርስ ከተባባሉ በኋላ እንዴት በጠዋት ተነሳሽ ስትላት፣ እባክሽ ይሄ እንደ ጥርስ መን በጠዋት እየደወለብኝ እንዴ ልተኛ ትላታለች። ማነው እሱ? ቅዱስ ነው ትላለች። ለምን አንች ጋር ደወለ ስትላት፣ ቤት ካልተከራየውልሽ ሞቸገኛለሁ እያለ ነው ለማለትም ላንቺ ነው ወይ ብላ ስትጠይቃት፣ አዎ እዚህ ቤት ስላመጣኝ እሱ የእሱን ስህተት ለማረም ውጭ ይለኛል አለች። እናትም እና ሄ ምን ያስከፋሻል እላታለሁ። ለምን አልከፋ፣ እኔ እኮ ምንም ብር የለኝም፣ ያለኝ ብር ለቤተሰቦች ልክ ያለሁ የቤቱን ክራይ ክፋ ያለሽ ወይ ስትላት፣ እሱም አላለኝም፣ ግን እኮ ነገ ተነገ ወዲያ ጊዜው መቼ ሽው እንደሚል አይታወቅም። ምኑ ያስፈራሽ? ትላታለች። ቅዱስም እኮ ሰው ነው። ከሀገር እስከምወጣ ብዙ ጊዜ ከፈጀብኝ ፍሮሶስ የቤት ክራይ አልካፍልም ቢል እኮ እኔ አየር ላይ ቀረው ማለት ነው። ተመልሽ ብመጣ አንች ማታስገቢኝ ትላታለች። ክብሮምም ወደ ስራ ለመሄድ እየለባበሰ ሰኔ፣ አረባክሽ ውጭ ይላል። ቤት እኳ ለቁሎኝ ነው እየቀለድ ክቤ ነው አደል ትላለች ሰኒ ሁን ደግሞ ምንቀረች ላት ፍላሽ እንደረሳች ወደ ሜጣ ቤቷ ትገባለች። አንቺ ከሁኑ እንደዚህ ሆንች ሌላማ ሰው ሲጨመር እንዴ ልትሆኝ ነው ይላታል። አናለ ብለ ነው እኔ እኮ ብቼሄን ናይ ከኔ የምትወልጃቸው ቆንጆ ቆንጆ ልጆች። ይህን ፊትማ አልደግመውም ትላለች ሰኔ እኔ ቆንጆ ሸጋዋ ብሎ ሳም እያረጋት ሚስቴ ይላታል። የተሳሳቁ ወጡ። ኑሩም ለምን ቡና ላፈላ ማምዬ ትላለች። ከዛ ናኦሚ ሲመጣ ደግሜ አፈላለው ስትላታ ረምን ወጣች ትላለ ናኦም እናት። እኔ ምን ሰርቼ ደክመኛለች ነው ማምዬ እኔ እኮ ቤት ነው ሞሎ ትላታለች። ቤት ልጅ ሴት ልጅማ ቤቷን ስትውል ደመቅ ደመቅ ስታረግ ነው ደስ የሚለው ትላለች። ውጭ ስራ ሰርቶ አይምሮን አድሶ መምጣት ይሻላል ትላለች። ሙሩም ታያ፣ አትሳሳች ሴት የሌለበት ቤት ምን ቤት ነው ሴት ልጅ ቤቷን ሞቅሞቅ ስታረግ ነው ደስ የሚለው ገንዘብም ወጣሽ ናሁሜም ቆንጆ ስራ አለው እሱስ ልክ ነው ጊዜ እኮ አላፊ ነው ገንዘብም ጠፊ ነው ዋናው ነገር ግን ልጅ መውለድ ጥሩ ነው እኔ እኮ ዛሬ ልጅ ብዬ የምመጣው ልጅ ስለወለድኩ ነው ትላለች ማሚም እሱስ ልክ ነው ማሚዬ ትላለች አንቺም በልጅነትሽ ወልደሽ እኩዮችሽን አድርሽ እናስብበት እኮ ብለን ነው ለምን ይታሰባል ፈጣሪ ፈቅዶ እና ባርኮ ከሰጠ አስ የምን እቅድ ማውጣት ነው ትላለች ማሚ። እኔና እንደ እናትማ ተመከርኳችሁ ቆይቻለሁ። እናንተ እንደሆነ አሰሙኝም ናሆም ያልሰማኝ አንችማ አሉ ኪራና ቅዱስን ከካፌ ቁጭ ብለው። ጠዋት እኮ መጥቼ ነበር ይለዋል። አዎ ፅና እኮ ነገረችኝ። ያቸው ወረኛ ነገረቻት አደ፣ የተፈጠረውን ቀርቶ ያልተፈጠረውን እንቀድማ ነው የምታወራው። አስቸገረቻችሁ አይደለ? አይ አሁን እንኳን ጠቅማናለች። ያችን ጨሌሌ እየጠበቀቻት እኮ ነው ይላል። ቅዱስም ንቅል ለንቅል ተግባቦ አይ አልተግባቦም ብቻ ግን ይዛልኛለች ይችላል ቤት የተከራይች ነች ውጭ ብላት እንቢያለችኝ አረበነካጅ ያችንም ውሰድልኝ አንተ ምን ታረግ ቀልድብኝ ሚስቴ በዚሁ ከቀጠለ የመጨለሏ ነው እስካሁን ድረስ አምና አልተቀበለቻትሟ ይላል እቺ ተንገግስ የምታረገውን ብታይ ኖሮ ጽናትም ከቀን ቀን ንዴቷ እየጨመረ ነው አይዞህ እንግዲህ ህይወት እንደዚህ ናት አንተ ግን ጽናትን ተንከባከባት ጽናት ግን እንደዚህ በእኔ ላይ ጨክናብኝ አታውቅም ይላል። የዛሬው በዚሁ አብቅቷል። ቀጣይስ ምን ይፈጠራል? መልካም ቀን ይመኝላችኋለሁ።